ተነስቷል ቃል መቼ ይሞታል? ብርሃን አሸንፏል፣ ጨለማን ረድቶ የተዳፈነውን እውነት አሰምቶ ተነስቷል ሞት እንድላለ ማርያምና ዮሴፍ ደስ ስደታቸው አክቶ ወንጌሉን ተረኩት ስጋታቸው በዕረፍ ሐዘን በደስታ ፈጥኖ ተተክቶ ተነስቷል ጠላታችን አፍሯል። የተጠመድንበት ወጥምር ተቆረጠ። ሊውጠን የነበረው ሰይጣን ተሸነፈ፣ ከጥልቁ ሰመጠ። ተነስቷል ብርሃን ፈንጥቋል። የኃጢአታቸው ሸክም ከእኛ ላይ ተንዶ ረግጠነው አለፍን ከእግራችን ስር ወርዶ ተነስቷል መቃብር ፈልቅሏል። አታልቅሺ ማርያም መጽናናት ታወጀ። መቃብር ያኖሩት ወደ አባቱ አረገ ዘመኑንም ዋጀ። ተነስቷል ሕይወትን ሰጥቶናል። በእጆቹ ቀዳዳ ቶማስ ጣቱን ከቶ እሱነቱ ታውቋል። የሞተው ተነስቶ ተነስቷል ነጻነት አውጇል። በተዘጋው ገብቶ ሰላምን ስላለ ያጠላብን ፍርሃት ፈጥኖ ገለላል። ተነስቷል፣ ቃል መቼ ይሞታል? ለኤማውስ ሰዎች በመንገድ ተገልጦ ቶራውን ተረከው በመንፈስ ተሞልቶ ሐቁን አረጋጋ። ተነስቷል፣ በሥልጣን ተገልጧል። የእግዚአብሔር ፈቃድ በእጁ ይከናወናል። ከሃያላን ጋር ምርኮን ይካፈላል። ተነስቷል፣ ደህንነት ተገልጧል። ባዶም መቃብር ሰይጣን ሲጠብቅ የእግዚአብሔር ቃል ትንቢት ፍጻሜን አገኘ ነውና ረቂቅ። ተነስቷል እየታየ አርጓል። እስከ ሴግን የወጣው ቁጥቋጡ ተገልጦ ዘላለም ይኖራል። አዲስ ይወሰዱ ተነስቷል ምህረት ታውጇል። በሰባይ በምድር ስልጣን ተሰጥቶታል። ሲኦል የማይበላው ህይወትን ያድናል። የሰይጣን አጀንዳ በሞቱ ቀልብሷል። ተነስቷል ያመነ ይድናል። አልፋና ኦሜጋ ከኛ ጋር ይኖራል። ቃሉ የማይታጠፍ ታማኝ ነው እግዚአብሔር። ከጠዋት እስከ ማታ ይገባዋል ክብር። ተነስቷል ቃል መቼ ይሞታል። መጋቢት 2017 ዓ ም